መወለዳት ችሉም ለተባሉ ሴቶች ፔሪዳቸው ለማይመጣ ወይ በጣም ቶሎ ቶሎ ለሚመጣ ፔንፉል ፔሪድ ላለባቸው ጠቅላላ ከማፀን ጋር ችግር ላለለ የተለያዩ ኢንፈርቲሊቲ ሽዎች በተለይ ለካለ መውለድ ጋር ተያይዞ ላሉባቸው ሰዎች፣ ሴቶች ተአምረኛ ተአምረኛ መድኃኒት ነው። ላሳያቸው። እኔ ቅርንፉድ ተዘብዝፎ ፔሬድ ላይ ያቀረበት ስራ ያገለግላል ብለሽ ነበረ። የእንቅልፍ መድኃኒት እወርት ስለነበረ መድኃኒቱ ፔሬዴን አስቀረም። አሁን አንቺ ባልሽኝ መሰረት አድርጌ አንድ ብርጭቆ ስጠጣ በንጋታው ፔሬድ የመጣ መሰግናለሁ ብላለች። እና ምንድን ነው የምታደርጉት መስላችሁ? ቅርንፉዱን የሾርባ ማንኪያ ቅርንፉድ ወይም ደግሞ በቁጥር 109 የሚሆን ቅርንፉዶችን ታደርጋላችሁ ማስቀመጫ ላይ ከዛ አምስት መቶ ሚሊሊትር ወይም ደግሞ ትናንሽ ሀይላንዶች አሉ አደለም? እነሱን ተጨምሮበት ያላችሁ ከዛ ትዘጉታላችሁ። ከድናችሁ ፀሐይ የማይነካበት ቦታ ታስቀምጡታላችሁ። ለፔሪድ ምናምን ከሆነ ሶስት ቀን ይበቋል፣ አራት ቀን ይበቃዋል። ለእርግዝና ከሆነ ደግሞ አንድ ሳምንት ትተውታላችሁ። ከዛ አውጥታችሁ በሲኒ እያደረጋችሁ ጠዋት ላይ በባዶ ሆድ ሎሚ ጨምራችሁ ትጠጡታላችሁ ማለት ነው ለፔሪድ ጋር የተያያዘ ከሆነ ከሶስት ቀን በላይ መወሰድ የለበትም። ልጅቷ እንዳለችው ስ ቶሎ ነው የሚመጣ ወይ፣ በንጋተው በየሁለት ቀን ወይም ሶስት ቀን ውስጥ ነው የምታዩት። ለእርግዝና ከሆነ በተለይ ፎሎፒያን ቲዩባችሁ ተዘግተዋል፣ ዋት ኤቨር ከእንደዚያ ጋር የተያያዘ ነገር ከሆነ ለ21 ቀን ትጠቀሙታላችሁ ማለት ነው። ጧት ጧት ላይ እየተነሳችሁ በባዶ ሆዳችሁ ሎሚ ያደርጋችሁ እና ይሄ በጣም ለብዙ ሰዎች የሚሰራ ነገር ነው እና ሞክራችሁት ኤክስፒሪየንሳችሁን ንገሩኝ። ኮመንት ላይ ብዙ ኮመንቶች እያየሁኝ ነበረ እና ከነዛ ውስጥ ሶስት ቶፕ የምላቸውን አቀርብላቸዋለሁ ለእናንተ። አንደኛ ምንድን ያለችው በጣም ልክ ነው ያልሽው ልጅ እንቢ ያላት የማቃጥ ሴት አለች የናይጄሪያ የባህል ሐኪም ቁርንፉድ ጠጪ ብሏት ልጅ ወልዳለች። የምታወሪው ነገር ሁሉ ልክ ነው ይገርማል ብላኛለች

ኢት ኢስ ሶ ትሩ ሶ ምንድን ነው የምትለው። ባጭሩ ከአንድ አመት በፊት ዶክተሮቼ ፎሎፒያን ቲዩብሽ ተዘግተዋል ብለው ነበረ። ከዛ በኋላ ይህንን ከተጠቀምኩ በኋላ ቁርንፉዱን በአንድ ወር ውስጥ እርጉዝ ለመሆን ችያለሁ እና ይሄ ነገር በጣም ልክ ነው ብላለች። ይሄኛው ደግሞ ምንድን ነው ያለችው ሚራ የምትባለው የአያቴ ለእኔ ነገረችኝ። ይሄንን ታውቅ ነበር እና ለእኔ ነገረችኝ። ከዛ በኋላ ለጓደኝ ነገር ያት ሺ ሃቭ ሺ ሲክስ ማንት ቤቢ አሁን ላይ ልጇ የስድስት ወር ልጅ ሆኗል ብላ ነው የነገረችኝ። ሰው ይህንን ሁሉ ሌላዎችን በጣም ልክ ነው እኔ ተጠቅሚያለሁ፣ ሌላ ሌላ የሚሉ ብዙ አይቻለሁ እና በጣም ደስ ይላል። ሌላ አንድ መጨመር የምፈልገው ነገር ምን መሰላችሁ? ጠዋት ላይ አንድ ብቻ ጠጡ ያልኩት ለአንዳንድ ሰዎች እንዳይበዛባቸው ብዬ ነው። ነገር ግን ለአመታት አትወልድም የተባላችሁ ከሆናችሁ እንትን ዩ ኬን ቴክ ጠዋት አንድ ብርጭቆ ብርጭቆ አልኩኝ፣ ሲኒ ማታ ደግሞ አንድ ሲኒ መውሰድ ትችላላችሁ ማለት ነው። ጉድ ላክ